ኑሮ ጥያቄ የሚሆንባቸው ሰዎች አሉ። ምድኝ ነው እሱ እየሆነ ያለው? እኔ ክፉ ሰው ነኝ ወይ? ወይ አምላክስ ፈጣሪ ስለማይወደኝ ነው? ወደ ሰርፌስ ሲወጡ እነዚህ የተሰሩ ሰዎች ናቸው፣ አልማዞች ናቸው፣ ውድ ናቸው። ጠጠር መስለሻቸው የጣሎች ሰዎች አልማዝ መሆንሽን የሚያውቁበት ጊዜ አለ ወይ? በልጆቻቸው ይሰቃያሉ፣ በመስሪያ ቤታቸው ይሰቃያሉ፣ ሳፈሪንግ አላቸው። ስቃ ያላቸው ስቃ ያሳመራቸው ሰዎች ከወጡ በኋላ በህብረተሰቡ መካከል ሻይን ነው የሚያረጉት። ያበራሉ። የህይወት እሳት ከዛ በኋላ ሲመጣ ስቃውበት ነው የሚያልፉት። ያቃጥላቸው። አንድ ጊዜ ከዓመታት በፊት ነው ከሰልና አልማዝ አንድ ናቸው የሚል ነገር አላውቅም። አሁን ከዚህ ስንወጣ አንድ ሰው ከሰል ልስጥሽ ቢል ልብስሽ እንዳይነካ ነው የምትጠነቀቂው፣ እንኳን ልትቀበዩ አልማዝ ግን የተለየ ነገር ነው የሚሰጠኝ ይቀበላሉ። እና ኮልና ከሰልና አልማዝ አንድ ናቸው። እዚህ ውስጥም ያለው ካርበን ነው። እዚህ ውስጥም ያለው ካርበን ነው። እሱ ብቻ አይደለም ይሄንን ከሰሉን ወስደሽ ወደ አልማዝነት መለወጥ ይቻላል። ኮሉን ወደ አልማዝነት መለወጥ ይቻላል። ያ በጣም ስትራይክ አድርገኝና ወደ ህይወታችን አመጣ ነው አመጣሁት ወደ ሰዎች አመጣሁት። ታዲያ ለምንድን ነው ከሰሉ ከሰል ለምን ሆነ አልማዙ ለምን አልማዝ ሆነ ሚለውን ጠየቅኩና፣ አልማዝ የሚሰራበትን ፕሮሰስ አጠናሁ። አራት ነገሮች ይፈልጋል አልማዝ ለመሰራት። አንደኛ ከሰል የሚሰራው ከመሬት እንድትስር ቅርብ ነው፣ ቆፈር ቆፈር አድርገሽ ታገኘዋለሽ። ዳይመንድ የሚሰራው ከምድር በታች 500 ኪሎ ሜትር ጥልቀት ላይ ነው፣ ከዚህ እስከ ሀረር ከዚህ ከጎንደር ምናምን ብለሽ ገምጪው ጥልቀቱን። ጣጣችን ነው የሚሰራው፣ አንድ በይ እዛታች መሆን አለበት። ሁለተኛ አልማዝ አልማዝ ለመሆን የሚሰራበት ቴምፕሬቸር 1200 ዲግሪ ሴንቲግሬድ ነው። እንግዲህ እኛን 37 ዲግሪ ሴንቲግሬድ ነው፣ ሩም ቴምፕሬቸር 22 ዲግሪ ሴንቲግሬድ ነው። አልማዝ የሚሰራው 1200 ዲግሪ ሴንቲግሬድ ቃጠል ውስጥ ነው። ሶስተኛ ምን ይፈልጋል? ፕሬዠር ይፈልጋል። ከፍተኛ ፕሬዠር እንዲስጨምር ቀመደረግ ይፈልጋል። ከዛ በዚህ ሁኔታ በዛ ጥልቀት በ1200 ዲግሪ ሴንቲግሬድ በከፍተኛ ፕሬዠር ለረጅም ጊዜ መቀመጥ አለበት። አሁን አይዲያሊ አንድ ከሰል አለን፣ ውሰድ። አንድ ከሰል አለን፣ ያንን ከሰል ውሰጂና ከምድር ሰርፌስ በታች 500 ኪሎ ሜትር ውሰጂና አስቀምጮታች ከዛ 1200 ዲግሪ ሴንቲግሬድ ቃጠሎ ውስጥ አስቀምጭው፣ በከፍተኛ ፕሬሽር ውስጥ አስቀምጭ፣ ሞለኪሎቹ እንዲጠጋጉ ነው። በዛ ፕሬሽር ውስጥ አስቀምጭው፣ ለረጅም ጊዜ አስቀምጭው፣ ዳይመንድ ይሆናል ከሰሉ። ከሰልን ካርበን ያለው ነገር ወስደው በሃይ ፕሬሽር በሃይ ቴምፕሬቸር፣ በከፍተኛ ቃጠሎ በከፍተኛ ፕሬሽር አስቀምጠው አልማዝ ያደርጉታል። ስለዚህ አሁን ወደ ህይወታችን ሳመጣው ያንን አየሁና ከዛ ግን ዛ 500 ኪሎ ሜትር በታች ነው የተሰራው እንዴት ይወጣል ብለን ጠይቃል ጠየኩኝ እዛ ከሆነ የሚሰራው ታዲያ እንዴት ነው የሚወጣው አልማዙ ጥልቅ ነው ቮልኬኖ ይፈነዳል ቮልኬኖ ሲፈነዳ ከማግማው ጋር አልማዙ ይወጣና ሰርፌሱ ላይ ይፈሳል ስለዚህ የሚወጣው በቮልኬኖ ነው አሁን ወደ ህይወታችን አመጣሁት ወደ ህይወት ስታመጪው እኔ ብዙ ትራቭል አርጋለሁ። አሜሪካ ስቴቶች ብዙ ዞር ያለው፣ ካናዳ ብዙ ዞር ያለው፣ ዩሮፕ፣ እዚህም ደግሞ ኢትዮጵያ ውስጥ ብዙ ሰዎችን የማግኘት እድል አለኝ። ካውንስሊንግም ስሰራ ብዙ ሰዎችን ለማዳመጥ እድል አለኝ። ሰዎችን ታገኝና ይነግሩሻል። ጓደኞቼ ያ የደረሱበት ቦታ በጣም ይገርመሃል ይላሉ። ያሉበት ቦታ በኑሯቸውም በስራቸውም ትልቅ ቦታ ነው ያሉት። እኔ ደግሞ በቃ አልተሳካም እስካሁን ድረስ ይሉሻል። ምን ማለት ነው? ከጓደኞቻቸው ካሉበት አምስት መቶ ኪሎ ሜትር በታች እንደሆኑ ነው የሚያስቡት። ገብቶሻል? ዝቅ ብለው እነሱ ጓደኞቻቸው በሀብት አድገው በስልጣን አድገው በትምህርት በተለያየ መንገድ አድገው እነዚህኛዎቹ ሰዎች ግን የተለየ ኃጢአት ሳይኖርባቸው ሰነፍ ሳይሆኑ ክፉ ሰዎች ሳይሆኑ ራሳቸውን እኔ በማወዳደር አላምንም። እነሱ ግን ራሳቸውን አወዳድረው በቃ ይገርማል። ታችን ሆነ ያሉት ወደኞች እዛ ናቸው ይሉሻል። አንድ ክራይቴሪያ አሉ። ታች መሆናቸው አያውቁትም እነሱ። ሁለተኛ አሁንም ሰዎችን ሳገኝ ይሄ ሳፈሪንግ የሚባለው ስቃይ ስቃይ አለባቸው። ለሰዎች የምንሰጠው የተሳሳተ ትምህርት መሰለሽ፣ ህይወት ቀይ ምንጣፍ ነው ብለን እነግራቸዋለን። ኢዚ ነው፣ በቃም ምንም ችግር የለም፣ አበባ በአበባ ነው እንላቸዋለን። ምድር ላይ ስቃ ያለ በምድር ሳላችሁ መከራ አለባችሁም ተብሏል በቅዱስ ቃሉ። ዝም ብሎ ፊሎዞፈሮችንም ካይሽን ቡዳ ራሱ ላይፍ ሳፈሪኝ ነው የሚለው፣ ሌላ ነገር አለ ሳፈሪኝ ነው የሚለው እና ስቃ ያለ እነዚህ ሰዎች የማገኛቸው ሰዎች ዝቅ ብያለሁ ከማለታቸው ጨማሪ ሳፈር ሲያረጉ ታያቸዋለሽ ወይ በህመም ይሰቃያሉ ወይ በልጆቻቸው ይሰቃያሉ፣ በመስሪያ ቤታቸው ይሰቃያሉ። ሳፈሪንግ አላቸው ስቃ ያላቸው ያ 1200 ዲግሪ ሴንትግሬድ ቃጠሎ ነው። መቼ ነው ማርፎ ይሉሻል ዶክተር እኔ መቼ ነው ማርፎ ይሉሻል። የልባቸውን ሲያወሩሽ እኔ ግን እንደ ሰው እንደው እፎይ ብዬ የምኖረው መቼ ነው ብሎ ይጠይቃሉ። ለምንድነው ሳፈሪንግ ውስጥ ናቸው? 1200 ዲግሪ ሴንቲግሬድ ቀጠሮ ውስጥ ናቸው። ሁለቱም ክራይቴሪያም ዋሉ ዝቅ ብለዋል፣ ሃይ ቴምፕሬቸር ውስጥ ናቸው። አያውቁም እነሱ ምን እየተካሄደ እንደሆነ። ከዛ ሶስተኛ ምን ይፈልጋል ብለ ፕሬር ይፈልጋል። ጫና አለባቸው፣ መስሪያ ቤታቸው ጫና አለ፣ ፕሬር አለ፣ ቤት ውስጥ ፕሬር አለ፣ ጫና አለ፣ የኑሮ ጫና አለ። ጭምቅ ጭምቅ አድርጎ ይዛቸዋል። ላይፍ ጭምቅ አድርጎ ይዛቸዋል። አንዳንዶቹ አሁን ለምሳሌ ገንዘብ ያላቸውን ሰዎች ሀብታሞችን አይተሽ ዝም ብሎ ያረፉ ይመስልሻል? ይባንክ ደው አለ፣ ሌላው ፕሬዠር አለ፣ ብዙ ከፊት ብዙ ነገር አለ። የእያንዳንዱ ሰው ይለያያል የሚያልፍበት መንገድ። ስለዚህ እነዚህ ሰዎች በፕሬዠር ውስጥ የሚያልፉ ሰዎች ናቸው። አጭር ጊዜ ደግሞ አይደለም። አስራ አምስት ዓመት ሉ ይሉ ይላሉ ሀያ ዓመት በዚህ ሁኔታ እና ተስፋ ቆርጠዋል በዛ ሁኔታ ኖረው እንደሚያልፉ ሌላ ነገር እንደሚመጣ እንደማይመጣ ያስባሉ። ስለዚህ ዝቅ ብለዋል። ከፍተኛ ስቃይ ውስጥ 1200 ዲግሪ ሴንት ቃጠሎ ውስጥ ናቸው። በኑሯቸው በጣም ጫና አለባቸው። ምን እየተደረገ እንደሆነ ግን አያውቁም። ኮል የነበረው ፐርሰናሊቲ ወደ አልማዝነት እየተለወጠ እንደሆነ አያውቁም። ከዚያ 15 ዓመት ይቀመጣል። 20 ዓመት በዛ ሁኔታ ይቀመጣሉ። ምን እየሆነ እንደሆነ አያውቁም። እዛ ጋር አሁን እነሱ ዳይመንድ ሆነው ተሰርተዋል። ከዛ እዚች በቃ በዚችው ኑሮ በዚችው አልፋለሁ ብለው ሲሉ ድንገት በህይወታቸው ያልተጠበቀ ቮልኬም ይፈነዳ ቶ አድርጎ ያወጣቸዋል። ሲወጡ ወደ ሰርፌስ ሲወጡ እነዚህ የተሰሩ ሰዎች ናቸው፣ አልማዞች ናቸው፣ ውድ ናቸው። ከዛ ከትሊድር አሁን አልማዝ በዛ መንገድ ሲወጣ ፖሊሽንግ የሚባል አለ። ፖሊሽ ይደረጋል። ካቲንግ አለ ይቆርጣል፣ እና አእምሮ ደምቆ ከዛ በኋላ የምታገኘውን ቦታ እና ዋጋውን ታውቂያለሽ። ስለዚህ ከሰዎች ህይወት ጋር ሳገናኘው እነዚህ ሰዎች የሚያልፉበትን መንገድ ቢያውቁ መከራቸውን አፕሬሽየት ያደርጋሉ። ስቃያቸው ከንቱ እንዳልሆነ ያውቃሉ። ፕሬዥሩ ዝም ብሎ እንዳልሆነ ያውቃሉ። ፐርሰናሊቲያቸው እየተሰራ እንደሆነ ያውቃሉ ብዬ አሰብኩና መጣሁት ከዛ የአልማዝን ባህሪያት አጥናው። አሁን የተሰራው አልማዝ መጀመሪያ ከእንትኑ ሲወጣ ዝም ብሎ ጠጠር ሊመስልሽ ይችላል። ከዛ ፖሊሽ ሲደረግ ካቴን ካለፈ በኋላ ነው ሰዎች ቫሊዩሽን ላያውቁት ይችላሉ። እንደውም እንላለው አንዳንዴ ጠጠር መስለሻቸው የጣሉሽ ሰዎች አልማዝ መሆንሽን የሚያውቁበት ጊዜ አለ። ምክንያቱም ሳይጠረቅ ምናምን ጠጠር ነው የምትመስዩ። ጠጠር ማን ይፈልጋል? ድንጋይ ማን ይፈልጋል? ወስደው ይጥሉታል። ከዛ ግን አልማዝ እንደሆነ ግን በኋላ ያውቃሉ። አሁን ሰባት የዳይመንድ ባህሪያት አሉ፣ እነሱን እናውራ። እነዚህ ተሰርተው የወጡ ሰዎችና በዚህ መንገድ ያለፉ ሰዎችና አልማዝ ያመሳሰላቸዋል፣ ባህሪያቸውን እናውራ። አንደኛ አልማዝ በጣም ጠንካራ ነው። በምድር ላይ የመጨረሻ ብረት ይመስልሻል፣ አይደለም፣ የመጨረሻ ጠንካራ ነገር ግን ዳይመንድ ነው በብረት በስለት አይቆረጥም። በምንም ነገር አይቆረጥም። አልማዝ አልማዝ የሚቆረጠው በሌላ አልማዝ ነው። እንደውም ጠንካራ ነገሮችን ለመቁረጥ አንዳንድ ቦታ ዳይመንድ ኮትድ የሆነ መቁረጫ ያዘጋጃሉ። እና ዳይመንድ በጣም ጠንካራ ነው። እንዲህ ተሰርተው የወጡ ሰዎች አልማዝ ጠንካራ ስለሆነ ማንም ሰው መቱ እንደዚህ የሚዋጭራቸው አይደለም። አልማዝን እንደዚህ ዝም ብሎ በምናምን የሚፋቅ አይደለም። ወርቅ ይፋቃል፣ አልማዝ ዝም ብሎ አይፋቅም። እና ልቁረጥህ ብትዪው አይቆረጥም፣ ክራሽ ላድርግህ ብትዪው ክራሽ አይደረግም። በጣም ጠንካራ ነው። በዛ ነገር ውስጥ አልፈው፣ በፕሮሰስ ውስጥ አልፈው የሚወጡ ሰዎች ጠንካራ ናቸው። ውስጣቸው፣ ፐርሶናሊቲያቸው ጠንካራ ነው። አይደነብሩም፣ አይደነግጡም። ልጉዳቸው ብለሽ ልትቆርጫቸው ብትሞከሪ አይቆረጡም። ልብ አጭረህ ቢሏቸው አይቧጨሩም። ለምንድነው? አልፈውበታል። እነሱ በዛ በዛው ውስጥ አልፈው ነው የወጡት። ስለዚህ በጣም ጠንካሮች ናቸው። ውስጣቸው ስብዕናቸው በጣም ጠንካራ ነው። ዝም ብሎ ክራሽ የሚደረግ አይደለም። የሆነ ነገር መጣብኝ ብሎ ብሬክ ዳውን የሚያረጉ አልቅሰው ምናምን ወድቀው ህይወታቸውን የሚያጠፉ አይደለም። ብርቱ ናቸው። ውስጣቸው ጠንካራ ነው። ከውጭ ስታያት ቆንጆ ለስላሳ ትመስልሻለች፣ ግን ጠንካራ ነች። ስብዕና ጠንካራ ነው። ሁለተኛው የአልማዝ ባህሪ ያስገረመኝ ጠንካራ አሲድ ውሰጅና ወርቅ ላይ ያፈሽበት ከጥቅም ውጭ ነው የሚሆነው። ጠንካራ አሲድ ውሰጅና ሲልቨር ላይ ያፈሽበት ከጥቅም ውጭ ነው የሚሆነው። ያንን ጠንካራ አሲድ ግን ወስደሽ ዳይመንድ ላይ ያፈሽበት ምንም አይሆንም። ምንም ዳይመንዱ እንጂ ጥርግ ብሎ ከላዩ ላይ ማን ነው አሲዱ ከላዩ ላይ ጥርግ ብሎ ይነሳና ምንም አይሆንም። ቤዚክ የሆነ ደሞ ፍሉድ ሰጅና ፍሽበት ምንም አይሆንም። አስገራሚ ባህሪው ነው። እነዚህ በዚህ ሂደት ውስጥ ያለፉ ሰዎች አሁን እንዲያውቁ የምንፈልገው አሁን እያለፉ ያሉ ሰዎች አሉ። አሁን ሳፈር እያደረጉ ያሉ ሰዎች አሉ። ተሰርተው ሲወጡ የነገር አሲድ ተዘጋጅቶ ምናምን ይደፉብሻል። ከዛ አለቀለት ይባላል። በቃ አሁን አለቀለት ይባላል። ዲማርገው ታለቀለት ይባላል ሰውየው። ምንም አይሆንም። ዳይመንድ ነው። አልፎ ወጥቷል። ሼክ ኦፍ ነው የሚያደርገው፣ ያራግፈዋል፣ እንትኑን አሲዱን ያራግፈዋል። ምንም ነገር አይሆንም። የትም ነው ምን ተጠንስሶ ፖይዝነስ የሆነ መርዝ የሆነ ነገር አምጥተው በስብዕናሽ ላይ ይደፉበታል። ስምሽ ላይ ፍቅር ይበልጣል እንዲህ ናት ብሎ ይደፉበታል። ምንም አይሆንም። የመሰራት ጥቅም ይሄ ነው። ሶስተኛው የዳይመንድ ባህሪ እሳት አያቃጥለውም። ለምሳሌ አንድ ቤት ውስጥ እንትን አለ እንበል። ብዙ እቃዎች አሉ፣ እና የእሳት ቃጠሎ ተነሳ። ወርቁ ጋ ሄጂ ሄጂ ቀልጧል። ብሩ ጋ ሄጂ ቀልጧል። ሶፋው ተቃጥሏል። ቲቪው ተቃጥሏል። ሁሉ ነገር ተቃጥሏል። ግን በአንድ ቦክስ ደግሞ ዳይመንድ አለ እንበል። ዳይመንዱ ጋ ሄጂ ምንም አይሆንም፣ አይቀጥልም። የፈለገ እሳት ቢነሳ ዳይመንድ አይቀጥልም። እነዚህ ሰዎች 500 ኪሎ ሜትር ታልፎ ዝቅ ብለው በዛ ቃጠሎ በዛ ፕሬዠር ኢንዲዩር አድርገው ተቋቁሞ የህይወት ቮልኬኖ ያወጣቸው ሰዎች፣ እሳት ቢነሳባቸው፣ የተለያየ አይነት እሳት ውስጥ ብትከቻቸው፣ ይሄ ናቹራል እሳት ሳይሆን የህይወት እሳት ከዛ በኋላ ሲመጣ ስቀውበት ነው የሚያልፉት። አያቃጥላቸውም። አይ አዲስ እሳት ሰዎች ሲያስነሱ ያውቀዋለሁ ይሄን ነው የምትይው፣ ይሄ ያቃጥለኝ ነው የምትይውና፣ እሳት አያቃጥላቸው አራተኛ ባህሪ፣ ዳይመንድ ወይም አልማዝ ከፍተኛ ሪፍራክቲቭ ኢንደክስ አለው። ሪፍራክቲቭ ኢንደክስ ማለት የተቀበለውን ብርሃን የማንጸባረቅ ችሎታ ማለት ነው። ሻይን የማድረግ ያንደ አሁን ይሄ ላይቱን ይቀበላል፣ አብዞርቭ ያደርገዋል። የተለያዩ እቃዎች ሪፍሌክት ያደርጋሉ፣ መስታወት አለ። ዳይመንድን ግን የሚያክለው የለም። የተቀበለውን ብርሃን ያበራል። ስለዚህ ዳይመንድ የሆኑ ሰዎች በመከራ ውስጥ አልፈው መከራ የኳላቸው መከራ የኳላቸው ስቃይ ያሳመራቸው ሰዎች ከወጡ በኋላ በህብረተሰቡ መካከል ሻይን ነው የሚያደርጉት፣ ያበራሉ። ጨለማ ሆኖ ምድሪቱ ላይ እነሱ ሻይን ሲያደርጉ ታያቸዋለች፣ ሲያበሩ ታያቸዋለች። ይሄ 15 ደቂ ቀፌም አይደለም ብልጭ ብለው የሚጠፉ አይደሉም። ደርደር በቃ አሉ፣ ሁሉ ጊዜ አሉ፣ ያበራሉ። ኢንፍሉዌንሻል ናቸው። ሰዎች ያዩቸዋል። ለወጣቱ ምሳሌ ይሆናሉ። አልማዝ ናቸው። ስለዚህ ሪፍራክቲቭ ኢንዴክሱ አራተኛ ነው። አምስተኛው ባህሪው የዲስፐርሽን ፓወሩ ነው። ዲስፐርሽን ማለት ደግሞ የፀሐይ ብርሃን አለ። ፀሐይ ብርሃን ስታዩ ነጭ ነው፣ ግን ውስጡ የተለያዩ ቀለማት አሉ። ቢጫ፣ ብሉ፣ ፐርፕ፣ እንደዚህ ሰባት አይነት ቀለማቶች አሉት። ዳይመንድ ምንድን ነው? ባህሪው የሚያረገው ቀለሙን ይቀበልና ሪፍሌክት ማድረግ ብቻ ሳይሆን ቀለሙን ወደ ሰባት ብርሃኑን ወደ ሰባት ይሰነጠጥቀዋል። ሰባት አይነት ላይት ያወጠዋል፣ ሪፍሌክት ሲያደርገው ቀዩን፣ ብሉውን፣ ግሪኑን፣ የለውን ምኑ እንደዚህ ሰባት አድርጎ ያወጣልሻል። ስለዚህ ምን ይሰራል ማለት ነው? ሬንቦ ይሰራል፣ ቀስተ ዳመና ይሰራል። እና እንደዚህ የሚያምር ብርሃኑን አንፀባርቆ ከዛ የቀስተ ደመና ያወጣልሻል ዲስፐርሽን ፓወር ነው የሚባለው አንዱን ላይት መበታተን ይችላል ማለት ነው እነዚህ አልማዝ ሆነው የተሰሩ ሰዎች ስታያቸው ፍቅር አግኝተሻቸው አያውሩሽ ዝም ብለሽ እንደዚያቸው ትስማኛለሽ ቀስተ ደመና መጽናናት አይደል ኮንፈርት አይደል ቃል ኪዳን አይደል ዝም ብለሽ እንዲህ አይተሻቸው ትስማኛለሽ አጭር ምክር ከመከሩሽ በጣም አጭር ምክር አይዞሽ ፍቅር ካሉሽ እንኳን ትጽናኛለሽ። እና ሰው እያያቸው ይጽናናል፣ እያያቸው ተስፋ ያገኛል፣ ቃል ኪዳን ይታየዋል፣ ሬንቦ ይታየዋል። እና በቃ ኮምፎርት ናቸው። ቤተሰብ ውስጥ ኮምፎርት ናቸው፣ ጓደኞች መካከል ኮምፎርት ናቸው። መጽናናት ነው የምታዩ። ስድስተኛ አልማዝ ባህሪ ስድስተኛ አልማዝ ባህሪ ከምንም ነገር በላይ ፒዩር ነው ፒዩሪቲ ያለው አሁን የወርቅ ብዙ ውስጡ ቆሻሻዎች አሉ አይደል? ፕሮሰስ ተደርጎ ነው። ዳይመንድ ውስጥ አለ ከተባለ ቆሻሻ ናይትሮጅን አለ ከዘጭ ፒር ነው። እነዚህ በመከራ ያለፉ ሰዎች አልማዞ ነው የተሰሩ ሰዎች የቂም ቆሻሻ አታገኝባቸውም። ይቅር ያለማለት ቆሻሻ አታገኝባቸውም። የዘረኝነት ቆሻሻ አታ ክፋት፣ ተንኮል፣ ምቀኝነት የሚባሉ ቆሻሻዎች አታገኝባቸው። ፒር ናቸው። ንጹህ ናቸው። ውስጣቸው ልባቸው ንጹህ ነው። ያ ደግሞ እጅግ የከበረ ነው። ስለዚህ ፒዩሪቲ አላቸው ማለት ነው። ሰባተኛው የዳይመንድ ባህሪ ውድ ነው። በጣም ውድ ነው። አልማዝ የሚሸጥበት አራት ሲ የሚባሉ አለ ምን ምን መሰለሽ? ካራት ያለው አልማዝ ካራት ልክ እንደ ወርቅ ካራት አለው አልማዝም። ሁለተኛ ካለር ሶስተኛ፣ ካቲንግ የተቆረጠበት መንገድ፣ ከዛ ክላሪቲ አራት። በነዚህ አራት፣ አራት ሲዎች ይባላሉ። ዳይመንድ ውድ ነው፣ በጣም ውድ ነው። እነ ንግስት ኤልሳቤጥ፣ እነ ንግስት ቪክቶሪያ የሚያደርጉት አክሊላቸው ላይ፣ ዘውዳቸው ላይ ያሉት ዳይመንዶች ቢሸጡ አንድ መርከብ ይገዛሉ። አዎ፣ ከመርከብ መርከብ። በጣም ኤክስፔንሲቭ ነው። እነሱ ጭንቅላታቸው ላይ ያለው ዳይመንድ በመርከብ ይገዛል። እሱ ብቻ አይደለም፣ የተቀመጡበትን ዳይመንድ ሆነች ከተሰራሽ በኋላ የምትቀመጭበት ቦታ እንደዛ ነው። ከፍ ያለ ቦታ ነው ማህበረሰብ ውስጥ የምትቀመጪው፣ አክሊል ላይ ነው የምትቀመጪው። ዳይመንድ ዝም ብሎ እዛ በየስርቻው ምናምን አይገኝም፣ ከፍ ይላል፣ ውድ ስለሆነ እንደዛ ነው። እነዚህ ሰዎች ውድ ናቸው። አይተሻቸው ሀብት ላይኖራቸው ይችላል መኪና ለአሁን እኛ በህብረተሰቡ ሰው የሚገምትበት የሚዘሚነዳው መኪና ልብሱ እኮ የሚለብሰው ልብስ እኮ ዲዛይነር ነው የምትቀባው ሽቶ የምትይዘው ቦርሳ ነው የሚባለው እነሱ እንደዛ ላይሆኑልሽ ይችላሉ ግን ውድ ናቸው በቃ አንድ ጊዜ ብያለሁ ዝም ብሎ የሆነ ሰው መጥቶ ሴት ከሆነች ዝም ብሎ ከሆነ ሀገር መጥቶ ዝም ብሎ አግብቶ ይዟት ሄድ አይቻልም እንደዛ ውድ ነች በጣም ቫሊዩአቸው በጣም ውድ ነው። የተሰሩ ናቸው ዋጋ የከፈሉ ሰዎች ናቸው። አንድ አልማዝ በጣም በጣም ውድ የሆኑ አልማዞች አሉ። ምናልባት ከአንድ ቢልዲንግ ጋር እኩል ሊሆን ይችላል ዋጋው እና እነዚህ ሰዎች ከወጡ በኋላ ውድ ናቸው። በካቲንግ አልፈዋል፣ ፖሊሽንግ አልፈዋል። የከበረ ቦታ ይቀመጣሉ። ፎር ላይፍ ነው ከወጡ በኋላ። አሁን ይህ የምንለው ለምንድን ነው? ፕሮግራማችንን በተለያየ መንገድ የሚያዩ ኑሮ ጥያቄ የሚሆንባቸው ሰዎች አሉ። ምንድን ነው እሱ እየሆነ ያለው? እኔ ክፉ ሰው ነኝ ወይ? ወይ አምላክስ ፈጣሪ ስለማይወደኝ ነው ወይ? ጓደኞች እዛ ናቸው እኔ እዚህ ነኝ። ስቃዩ ማብቂያ የለውም፣ ፕሬሸሩ በጣም ከባድ ነው። በቅ ደግሞ ብዙ ዓመት ነው እንደዚሁ ሊያልፍ ነው ወይ ብለው የሚጠይቁ ሰዎች አሉ። እኛ መልሳችን እንደን አይደለም፣ ያልፋል። በቮልኬኖ ተወጫለሽ፣ አንድ ቀን ቀን አለሽ፣ በቮልኬኖ ተወጫለሽ። በዚህ ሂደት ውስጥ ደግሞ አልማዝ ሆነሽ እየተሰራሽ ነው፣ ፕሮሰስ እየተደረግሽ ነው። በጣም የከበረ ካራክተር የከበረ ፐርሶናሊቲ እየተሰራ ነው። ስለዚህ ኢንዲዩር አድርጉት፣ አቋራጭ እንደውም መንገድ አትፈልጉ። በዛ ውስጥ እለፉና አልማዝ ሆናችሁ ትወጣላችሁ። ስትወጡ ግን እጅግ በጣም ቅድም እንደተባለ ጠንካራ አሲድ የማያበላሻቸው እሳት የማያቃጥለው ስብዕና ነገር የማያቃጥለው ስብዕና ከዛ ብርሃን የሚያንጸባርቅ በትውልድ መካከል ኢንፍሉዌንሻል የሆነ የሆኑ ሰዎች የሚሆኑበት ሲታዩ ሬይንቦ የሚወጣቸው ቀስተ ደመና የሚወጣቸው ለትውልዱ ኮምፈርት መጽናናት የሚሆኑ ሰዎች፣ ከዛ ደግሞ ንጹህ የሆኑ ምሳሌ የሚሆኑን በተለያየ ነገር ያልተያዙ ልባቸው ንጹህ የሆነ በጣም ውድ ሰዎችን እናፈራለን። ዳይመንድ ያላቸው ሀገሮች ሀብታሞች ናቸው። ሳውዝ አፍሪካ ዳይመንድ አላት። ሀብታም ከሆነችባቸው ምክንያቶች አንዱ ዳይመንድ። ሳውዝ አፍሪካ የሆነው እንዴት መሰለሽ? አልማዝ እንዳላቸው አያውቁም ነበር። ከዛ አንድ ቀን አንድ ልጅ ሲጫወት አንድ ጠጠር አገኘ እና ለየት አለችበት። ለአባቱ ሳውዝ አፍሪካ አዜሆል ሳይሆን ኦሬንጅ ካውንቲ የምትባል ቦታ ላይ ከዛ ለአባቱ ወስዶ ሰጠው እና ዳዲ ቺ ነገር ተለየችብኝ ብሎ ሰጠው። ያ አባት ወስዶ አስመረመረው። ከዛ ሲመረመር አልማዝ ነው። ከዛ መሬቱን ሲያጠኑት ለቃ መሬቱ ላይ ፈሷል። መቶ ከቦልኪኖ አምጥቶ አፍሶታል። እሱም ማውጣት ጀምሩ ፖሊሽ ማድረግ ካቴግ ምናምን መሸት ሀብታሞች ነው መቅድም ያለው። ለዚህ ነው ጠጠር የሚመስሉሽ ግን አልማዚ የሆኑ ሰዎች አሉ። ስታያቸው ባለባበሳቸው፣ ኢምፕሬስ ያላረጉሽ፣ በጣም ቆንጆ መኪና ያልያዙ፣ ጠጠር የሚመስሉ ግን አልማዚ የሆኑ ሰዎች አሉ። ያንን አይደንቲፋይ ማድረግ ነው። ሆን እለያለሁ ሰዎችን አይቼ ምን ያህል ቫሊዩ እንዳላቸው በደንብ እረዳለሁ። ስለዚህ ሳውዝ አፍሪካ አላት፣ ላይቤሪያ አላት፣ አይቮሪኮስት አላት። ይዋጉበት ነበር፣ ብለድ ዳይመንድ ይባል ነበር፣ ጦርነት ነበረ። እና እነዚህ ቦትስዋና አላት፣ ካናዳ አላት። በደንብ ሀብታም ከሆነችባቸው መንገዶች አንዱ ነው፣ ዳይመንድ አላት። አውስትራሊያ አላት፣ ብዙ ዳይመንድ አላት። ራሽያ አላት፣ ብዙ ዳይመንድ አላት እና አሁን እኛ ሀገር የሆነ ቦታ አልማዝ ቢገኝ በአጭር ጊዜ ነው ታሪካችን የሚለወጠው። ምክንያቱም በጣም ኢዚ ነው። በቃ መቶ ተገልብጦ መሬቱ ላይ ፈሷል። በዛ ነው ሀብታም የሆኑት። ይሄ የተፈጥሮ አልማዝ ግን ባይኖረን እንኳን አሉን፣ የከበሩ ድንጋዮች የተሰሩ ሰዎች ግን ካሉን ብዙ፣ አሁን ባልነው ፕሮሰስ አልፈው ብዙ ተምረው፣ ህይወት አስተምራቸው፣ ህይወት አሰልጠናቸው፣ በመከራ ተኩለው በስቃይ ተውበው የወጡ ሰዎች ካሉን ሀብታም ነው። የሰው ሀብታም ነው። የፖለቲካ አመራሩ አካባቢ አልማዞች ቢኖሩም፣ ባለሀብቶቹ አካባቢ አልማዞች ቢኖሩም፣ ምሁራኖቹ አካባቢ አልማዞች ቢኖሩም የተሰሩ ሰዎች ካሉን ሀገራችን መልካም ትሆናለች። ምክንያቱም ፐርሰናሊቲያቸው ትልቅ ነው። ፒውር ናቸው። የራሳቸው የማይገባ ሞቲቭ የላቸውም እና የሀገር ሀብት ናቸው ማለት ነው። ችግሩን መሰለሽ ዳይመንዱ ሲሰራ ታች አይደል? የሚሰራው ሰው አያውቅም እንዴት እየተሰራ እንደሆነ። ስቃይሽን ያውቁልሽ ከወጣሽ በኋላ ነው የሚያዩሽ። እዛ ጋ ግን ብቻሽንሽ፣ ቃጠሉ፣ ፕሬሽሩ፣ ረዥም ጊዜ ያ ሲሰራ ሰው አያውቀውም። ከወጣሽ በኋላ ነው የሚያውቀውና ምን ይመስላችኋል ሰዎች፣ እኔም ብዙ ነገሮች ውስጥ አልፌያለሁ ግን አሁን የሚመስላቸው ግን ዝም ብላይ ዘን ተሽምት ዞሪ በቃ ፈራይንካኝ ምት ችግርን ማታውቂው፣ ረሃብን ማታውቂው፣ መከራን ማታውቂው፣ በቃ ሁሉ ነገር ተደላድሎልሽ የኖርሽ ሽቶ እየተርከፈከፈልሽ የኖርሽ ያደግሽን ይመስላቸው ስትኖሩ። ያለዛ ፕሮሰስ እንዲህ አይነት ስብና አይመጣም። ግን አንቺ ያለፍሽበትን መንገድ የምታውቂው አንችነሽ። ዛች ቦታ ነው የተሰራሽባትን ቦታ ታውቂያታለሽ። ከዛ ግን አሁን እነሱም ወገኖቻችን ያን ሲየው አሃ እንዲሉ ነው ለካ ይሄ ነው ለካ እያለፍኩ ያለሁት ይሄንን ነው ለካ እየተሰራሁ ነው ዝም ብሎ ስቃይ አይደለም ዘመኑ መርዘሙም ደግሞ ለአመታት መሆኑ በዚሁ እጨርሳለሁ ማለት አይደለም አንድ ቀን አለ ቮልኬኖ ታይሚንግ አለው ይፈነዳበታል ሞጣበታል ሻይን እማረግበታል ብለው እንዲጽናኑ እና እንዲጸኑ ነው